ማዕድናት እንደ ፖታሲየም፣ ማግኔዥየምና በጤናማ ቅባቶችም የተሞላ ነው። በአቮካዶ ውስጥ የሚገኙት ሞኖ አንሳቸሬትድ ቅባቶች መጥፎ የኮሌስትሮል መጠንን ለመቀነስና አጠቃላይ የልብ ጤናን ለመደገፍም ይረዳሉ። አቮካዶ በፋይበር የበለጸገ ሲሆን ይህም የምግብ መፈጨትን ይረዳልና የሆድ ድርቀትንም ለመከላከል ይረዳል። አቮካዶ ሉቲንና ዚያ ካንቲን አንቲኦክሲዳንቶችን ይዟል እነዚህም አይኖችን ከጎጂ ብርሃን እናም ከኦክሳይድ ጉዳት የሚከላከሉ አንቲ ኦክሲዳንቶች ናቸው። በአቮካዶ ውስጥ የሚገኙት ቪታሚኖችና አንቲ ኦክሲዳንቶች የቆዳ የመለጠጥ ችሎታንናም እርጥበትን በማሻሻል መጨማደድን እናም ድርቀትን ይቀንሳሉ። ምንም እንኳን አቮካዶ በካሎሪ ጥቅጥቅ ያለ ቢሆንም አቮካዶ እርካታንም ያበረታታል፣ የምግብ ፍላጎትን ለመቆጣጠር እናም ክብደትን ለመቆጣጠርም ይረዳል። አቮካዶ ዝቅተኛ ግላይሲሚክ ኢንዴክስ ያለው ሲሆን የደም ስኳር መጠንን ለመቆጣጠርም ይረዳል። ይህም ለስኳር ህመምተኞች ጠቃሚ ያደርገዋል። በአቮካዶ ውስጥ የሚገኙት እንደ ኦይሌክ አሲድ ያሉ ንጥረ ነገሮች ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ውጤቶች አሏቸው። ይህም በሰውነት ውስጥ ያለውን እብጠት ወይም ደግሞ ኢንፍላሜሽንን ሊቀንስ ይችላል። በአቮካዶ ውስጥ የሚገኙ ጤናማ ቅባቶች ከሌሎች ምግቦች ውስጥ በስብ የሚሟሟ ቪታሚኖች እንደ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ እና የቫይታሚን ኬ መምጠጥን ያሻሽላሉ። አቮካዶ ለካልሲየም መምጠጥና ለአጥንት ማዕድንነት አስፈላጊ የሆነውን ቫይታሚን ኬንም ይዟል። በአቮካዶ ውስጥ የሚገኙት ሞኖ አንሳቹሬትድ ቅባቶችናም ፎሌት የአንጎል ጤናን ይደግፋሉ፣ የግንዛቤ ተግባር እናም ትውስታንም ያሻሽላሉ። አቮካዶ የጉበት ጉዳትን ለመቀነስ እናም የጉበት ተግባርንም ለማሻሻል የሚረዱ ንጥረ ነገሮችን ይዟል። አቮካዶ ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን በመቀነስ ኤች ዲኤል ወይም ደግሞ ጥሩ ኮሌስትሮልን እንደሚጨምርም ይታወቃል። ስለዚህ አቮካዶ ከፍተኛ የጤና ጥቅም አለው። በአቮካዶ ውስጥ ያለው ከፍተኛ የፎሌት ይዘትም በእርግዝና ወቅት የጽንስ እድገትንም ይደግፋል። በአቮካዶ ውስጥ የሚገኙት ፋይበር እናም ጤናማ ቅባቶች ሰውነትን ለማጽዳት እናም መርዛማ ንጥረ ነገሮችን በብቃት ለማስወገድ ይረዳሉ። ታዲያ አቮካዶ በአመጋገብ ንጥረ ነገሮች የበለጸገ እናም ብዙ የጤና ጥቅሞችን የሚሰጠን ፍራፍሬ ቢሆንም ከመጠን በላይ መመገብ ታዲያ አንዳንድ እንዲከሰቱ የሚችሉ የጎንዮሽ ጉዳቶችን ወይም ደግሞ የጤና አደጋዎችን ሊያስከትልብን ይችላል። ከመጠን በላይ አቮካዶን ከመመገብ ጋር ተያይዘው የሚመጡ አንዳንድ አደጋዎችን አሁን በዝርዝር እነግራችኋለሁኝ። አንደኛ ከፍተኛ የካሎሪ መጠን እንድትጠቀሙ ያደርጋል። አቮካዶ በካሎሪ ጥቅጥቅ ያለ ሲሆን በ100 ግራም ውስጥ 160 ካሎሪ አካባቢ አለው። በብዛት ታዲያ መመገብ በቀላሉ ከመጠን በላይ የካሎሪ መጠንን መውሰድን ሊያስከትል ይችላል። ይህም በየቀኑ በሚያስፈልገን የካሎሪ መጠን ውስጥ ካልተካተተ ከጊዜ በኋላ ክብደት እንድንጨምር ሊያደርግ ይችላል። ጤናማ ቅባቶች ደግሞ ለሰውነት ጠቃሚ ቢሆኑም በጣም ብዙ ደግሞ መውሰድ አጠቃላይ የካሎሪ ትርፍን እናም የክብደት ችግሮች እንዲከሰቱ አስተዋጽኦ ያደርጋል ማለት ነው። ሁለተኛ ደግሞ የጨጓራና የአንጀት ችግሮችን ያስከትላል። አቮካዶ በፋይበር የበለጸገ ሲሆን አንድ መደበኛ አቮካዶ አስር ግራም ፋይበርን ይይዛል። በጣም ብዙ ፋይበር መመገብ ደግሞ የምግብ መፍጫ ስርዓታችንን ሊያጨናንቅ ይችላል። ይህም እንደ የሆድ እብጠት፣ ጋዝ፣ ቁርጠትና አልፎ ተርፎም ተቅማጥን ያስከትላል። በተለይም ሰውነታችሁ ለከፍተኛ ፋይበር አመጋገብ ካልተለማመደ ከባድ ነው። በፋይበር አወሳሰድ ላይ ድንገተኛ ጭማሪ በጨጓራ ውስጥ ምቾት ማጣትና የምግብ መፈጨትንም ሊያስተጓጉል ይችላል። ሶስተኛ ደግሞ የአለርጂ ምላሾች ሊከሰቱ ይችላሉ። አልፎ አልፎ ቢሆንም አንዳንድ ሰዎች ለአቮካዶ አለርጂክ ናቸው። የላቴክስ አለርጂ ያለባቸው ሰዎች ሊያጋጥማቸው ይችላል። ይህም ማለት አቮካዶን ከበሉ በኋላ እንደ ማሳከክ እብጠትናም የመተንፈስ ችግር ያሉ የአለርጂ ምልክቶች ሊታይባቸው ይችላል። ይህ የሚሆነው አቮካዶ በላቴክስ ውስጥ ከሚገኙት ጋር ተመሳሳይ የሆኑ ፕሮቲኖችን ስለሚይዝ ነው። አራተኛ ደግሞ ከመድኃኒቶች ጋር ጣልቃ መግባት ነው። አቮካዶ በቫይታሚን ኬ የበለጸገ ሲሆን ይህም በደም መርጋት ውስጥ ትልቅ ሚና የሚጫወት ነው። እንደ ዋርፋሪን ያሉ የደም ማቅጠኛ መድኃኒቶችን እየወሰዳችሁ ከሆነ ብዙ አቮካዶን በመመገብ የመድኃኒቱን ውጤታማነቱን ሊያስተጓጉለው ይችላል። ቫይታሚን ኬ የእነዚህን መድኃኒቶች የደም ማቅጠኛ ውጤቶች ሊሽር ስለሚችል የመርጋት አደጋን ይጨምራል። አምስተኛ ደግሞ የኩላሊት ጠጠር አደጋ ነው። አቮካዶ ከፍተኛ መጠን ያለው ፖታሲየምን ይዟል። በ100 ግራም ወደ 485 ሚሊ ግራም አካባቢ ፖታሲየምን ይይዛል። ፖታሲየም ደግሞ ለልብና ለጡንቻ ተግባር አስፈላጊ ቢሆንም ከመጠን በላይ የሆነ የፖታሲየም መጠን በተለይም የኩላሊት በሽታ ወይም ደግሞ የኩላሊት ችግር ባለባቸው ሰዎች ላይ ሃይፐርካሊሚያን ወይም ደግሞ በደም ውስጥ ከፍተኛ የሆነ የፖታሲየም መጠንን ሊያስከትል ይችላል። ይህ የልብ ምት መዛባትና በአስጊ ሁኔታ ውስጥ ደግሞ የኩላሊት ጠጠርን ሊያስከትል ይችላል። ስድስተኛ ደግሞ የስብ አጠቃቀም ወይም ደግሞ ፍጆታችሁን መጨመር ነው። በአቮካዶ ውስጥ ያሉት ቅባቶች በአብዛኛው ጤናማ ሞኖ አንሳቹሬትድ ቅባቶች ቢሆኑም በጣም ብዙ መውሰድ ግን በስብ አወሳሰዳችሁ ላይ አለመመጣጠንን ሊያስከትል ይችላል። ከመጠን በላይ ከፍተኛ የስብ አመጋገብ ጤናማ ቅባቶች ቢሆንም እንኳን ሌሎች ንጥረ ነገሮችን ሚዛን ሊያስተጓጉልናም እንደ የልብ ሕመም ያሉ የረጅም ጊዜ የጤና አደጋዎች እንዲከሰቱ አስተዋጽኦ ያደርጋል። በተለይ ጤናማ ካልሆነ የአኗኗር ዘይቤ ወይም ደግሞ አመጋገብ ጋር ከተጣመረ በጣም አደጋ ነው። ሰባተኛ ደግሞ በደም ግፊት ላይ ተጽዕኖን ያሳድራል። ከሶዲየም ጋር ከመጠን በላይ ከተወሰደ ማለት ነው። አቮካዶ በውስጡ ባለው ፖታሲየም ምክንያት ለደም ግፊት ጠቃሚ ሊሆን ይችላል። ይህም በሰውነት ውስጥ ያለውን የሶዲየም መጠን ለመቆጣጠር ይረዳል። ሆኖም ታዲያ ብዙ አቮካዶን ከከፍተኛ ሶዲየም ምግቦች ጋር ከወሰዳችሁ ከፍተኛው የፖታሲየምና የሶዲየም መጠንን ሊያስተጓጉል ይችላል። ከሌሎች የአመጋገብ ምክንያቶች ጋር ተዳምሮ ከመጠን በላይ ሶዲየምን ከልክ በላይ ፖታሲየም ጋር መውሰድ በደም ግፊት ቁጥጥር ላይ አሉታዊ ተጽዕኖዎችን ሊያስከትል ይችላል። ስምንተኛ ደግሞ የክብደት መጨመርን ያስከትላል። አቮካዶ በመጠኑ ሲበላ ጤናማ የአመጋገብ አካል ቢሆንም ብዙውን ጊዜ ቀድሞውንም ቅባቶችን ወይም ደግሞ ዘይቶችን የያዙ ምግቦች ላይ ይጨምራል። አቮካዶን ባልተመጣጠነ አመጋገብ ውስጥ ከመጠን በላይ መውሰድ በአመጋገብ ውስጥ አጠቃላይ የቅባቶች መጨመርን ሊያስከትል ይችላል። ይህም የስብ ክምችትናም የክብደት መጨመርን ያስከትላል ማለት ነው። በተለይም የአካል ብቃት እንቅስቃሴው በተገቢው ሁኔታ የማታደርጉ ከሆነ በጣም አደጋ ነው። ዘጠነኛ ደግሞ ለአንዳንድ ዝቅተኛ ቅባት አመጋገቦች ተስማሚ አይደለም። ዝቅተኛ ቅባት ያላቸውን አመጋገቦች የሚከተሉ ሰዎች እንደ ፓንክሪያ ታይትስ ወይም ደግሞ የሐሞት ፊኛ ችግሮች አሉ የተወሰኑ የህክምና ሁኔታዎችን የሚቆጣጠሩ አቮካዶ በቅባት የበለጸገ በመሆኑ በአመጋገብ ገደቦቻቸው ውስጥ እንደማይገባ ሊገነዘቡ ይችላሉ። በእነዚህ አጋጣሚዎች ብዙ አቮካዶን መመገብ እንደ ምቾት ማጣት ወይም ደግሞ ሁኔታውን ወይም ችግሩን ሊያባብሰው ይችላል ማለት ነው። አስረኛ ደግሞ የምግብ ንጥረ ነገሮች አለመመጣጠን አደጋ ሊከሰት ይችላል። አቮካዶ እንግዲህ በጤናማ ቅባቶች፣ በፋይበር እና በሌሎች አስፈላጊ ንጥረ ነገሮች የበለጸገ ቢሆንም እንደ ቫይታሚን ኤ እና ቫይታሚን ቢ ትዌልቭ ያሉ የተወሰኑ ቪታሚኖችና ማዕድናቶች ሊጎድለው ይችላል። ለምግብነት በአቮካዶ ላይ ብቻ መተማመን የምግብ ንጥረ ነገር አለመመጣጠንን ሊያስከትል ይችላል። በተለይም ሌሎች የምግብ ቡድኖችን እንደ ፍራፍሬ፣ አትክልት፣ እህሎችን፣ ፕሮቲኖችን በአመጋገብ ውስጥ ካልተካተቱ ማለት ነው። በጣም ብዙ አቮካዶ ብቻ በመመገብ ሌሎች አስፈላጊ ንጥረ ነገሮች እንዳይኖር ያደርጋል። ስለዚህ አቮካዶን ስትጠቀሙ በጣም በመጠኑ ብቻ መሆን አለበት። አመጋገባችሁን በአቮካዶ ላይ ብቻ ማድረግ የለባችሁ ማለት ነው። ሌሎች ጠቃሚ ባላንስ ዳይት ወይም ደግሞ ተመጣጣኝ የሆኑ ምግቦችን አንድ ላይ መመገብ አለባችሁ። አቮካዶንም በመጠኑ መመገብ ያስፈልጋል። በአጠቃላይ አቮካዶ በጣም ገንቢ ምግብ ቢሆንም ሊከሰቱ የሚችሉ የጤና አደጋዎችን ለማስወገድ በመጠኑ መመገብ በጣም አስፈላጊ ነው። ከመጠን በላይ መብላት የጨጓራና የአንጀት ችግሮች፣ የክብደት መጨመር፣ የንጥረ ነገሮች አለመመጣጠን እናም ከመድኃኒቶች ጋር መስተጋበርን ሊያስከትልም ይችላል ከተለያዩ የምግብ ምንጮች ጋር የተመጣጠነ አመጋገብን መጠበቅ ከእነዚህ የጎንዮሽ ጉዳቶች ውጪ ከአቮካዶ ጥቅም ለማግኘት ምርጡ መንገድ ነው። የአቮካዶን የጤና ጥቅሞች ለማግኘት ከመጠን በላይ ሳንወስድ በመጠኑ መመገብ አስፈላጊ ነው። በየቀኑ መመገብ ያለባችሁ የአቮካዶ መጠን እንደ እድሜያችሁ፣ እንደ ፆታ፣ እንደ የአካል ብቃት እንቅስቃሴ ደረጃችሁ እናም እንደ አጠቃላይ የአመጋገብ ፍላጎቶች ላይ ባሉ ሁኔታዎች ላይ በመመስረት ሊለያይ ይችላል በቀን ከግማሽ እስከ አንድ ሙሉ አቮካዶ መመገብ ጤናማ ነው። አንድም ሁለትም ብትመገቡ ጤናማ ነው። ጤናማ እስከሆናችሁ ድረስ ማለት ነው። ይህ መጠን ታዲያ የካሎሪ ወይም ደግሞ የቅባት መጠንን ሳይጨምር እንደ ፋይበር፣ ጤናማ ቅባቶች እና ፖታሲየም ያሉ በቂ ንጥረ ነገሮችን ያቀርባል። አንድ ሙሉ አቮካዶ እንደ መጠኑ ከ160 እስከ 200 ካሎሪ አካባቢ ይይዛል። በቀን ግማሽ ወይም ደግሞ ሙሉ አቮካዶን መመገብ በተመጣጣኝ አመጋገብ ውስጥ በጣም ጥሩ ነው። አቮካዶ በፋይበር የበለጸገ ሲሆን በአንድ ፍሬ አቮካዶ ወደ 10 ግራም አካባቢ ፋይበርን ይይዛል። የሚመከረው ዕለታዊ የፋይበር መጠን ደግሞ ለሴቶች በቀን 25 ግራም ሲሆን ለወንዶች ደግሞ 38 ግራም ነው። በቀን ግማሽ ወይም ደግሞ አንድ ሙሉ አቮካዶን መመገብ የምግብ መፍጨት ችግርን ሳይፈጥር የፋይበር ግቦቻችሁን ለማሳካት ከፍተኛ አስተዋጽኦን ያደርጋል። አቮካዶ ጤናማ ሞኖ አንሳቹሬትድ ቅባቶችንም የሚያቀርብ ቢሆንም የየቀኑን የቅባት መጠናችሁን አለማለፍ በጣም አስፈላጊ ነው። የአሜሪካ የልብ ማህበር ቅባቶች ከጠቅላላው የየቀኑ ካሎሪዎቻችን ከ25-35 ፐርሰንት እንዲሆኑ ይመክራል። እንዲሁም ደግሞ ክብደታችሁን እየተከታተላችሁ ከሆነ ማለትም ክብደት ለመቀነስ ወይም ደግሞ ላለመጨመር እየሞከራችሁ ከሆነ በቀን ግማሽ አቮካዶ አካባቢ ብቻ መመገብ ደህንነቱ የተጠበቀ ምርጫ ነው። ይህ ካሎሪዎቻችሁን እየተቆጣጠራችሁ የጤና ጥቅሞቹን እንድታገኙ ያስችላችኋል ማለት ነው። የኩላሊት ችግር ያለባቸው ወይም ደግሞ የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች ደግሞ ስለ ፖታሲየም መጠናቸው መጠንቀቅ አለባቸው። በነዚህ አጋጣሚዎች ተገቢውን የአቮካዶ ፍጆታ ለመወሰን ዶክተራችሁን ማማከር ያስፈልጋል። በአጠቃላይ በቀን ግማሽ ወይም ደግሞ አንድ ሙሉ አቮካዶን መመገብ ለአብዛኛዎቹ ሰዎች ደህንነቱ የተጠበቀ እናም ጤናማ እንደሆነ ይታሰባል። ይህ የየቀኑን የካሎሪ ወይም ደግሞ የቅባት መጠናችሁን ሳይጨምር ጤናማ ቅባቶችን፣ ፋይቨርን እናም ሌሎች ንጥረ ነገሮችን በጥሩ ሚዛን እንድታገኙ ይረዳችኋል ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደ ተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለኝ ይላለሁኝ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁልኝ ይላለሁኝ። ከዚህ ቪዲዮ ጋር በተያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ፣ ይመልሳለሁ። ቪዲዮን ደግሞ ላይክ አድርጉት፣ ላይክ ሳታደርጉ አትውጡ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን መልካም ጊዜ መልካም ቆይታ። ቻው ቻው።